ምንድን ነው ዋናው የጋራ ሴታችሁ ብንባል ከነዚህ ሀገሮች ጋር ስደተኛ ወፎች ናቸው። ምን ማለት የሆን ሀሳቡ በዚህ መጠን ተሰቃይተዋል። ዘረኛ ሌላውን የማይወድ የራሱን ነገር ብቻ የሚወድ ሌላውን ያጠፋል። ይህን ታቅያ አዋፍን የመጎብኘት ባህል አለን። እኛ ወፎች ዓለም አቀፍ አምባሳደሮች ናቸው። ወፎች ያውቋችኋል። ዝማሪ አለ ጥሪ ያለ፣ ከዛ ደግሞ ኮንታክት ኮል ወይም መገናኛ አለ። የትኛው ድምፅ ነው ጧት የሚቀሰቅሰን? ታዲያ አሁን ግን የምንረዳው ዱር እንስሳት የምንጠብቀው ለሰው ነው እንጂ ለዱር እንስሳቱ አይደለም። የሉሴ የሚባል ወፍ አለ። የሉሴ አንሳ ይባላል። ኦልሞስት ያውሬ ጸባይ ነበረኝ። እንዴት አዩት ግን እንዲው ከጥቂት አመታት በኋላ ያለው እንደ ሀገር ያለው ነገ የምትሆኑትን ዛሬ መኖር አለባችሁ ነው።